ስሙ ይሁን አሜን። ምስጋና ክፍል አንድ አሜን። ዛሬ እንግዲህ አንድ ብለን እግዚአብሔርን በጥቅምት አንድ ልናመሰግነው በአደባባይ ቁመናል። ሄው የታረደውን በግ እናመሰግነዋለን። የታረደው በግ አለው ክብር ባለጠግነት ጠግነት ምስጋና ይገባዋል። ኢየስ ሃሌሉያ አሜን። በኢየሱስ ስም አነባለሁ ራዕይ ምዕራፍ 5 ቁጥር 12 በታላቅ የታረደ በግ እሺ፣ ኃይልና ባለጠግነት እሺ፣ ጥበብና ብርታት እሺ፣ ክብር፣ ምስጋና፣ በረከት ሊቀበል ይገባዋል። አሜን አሌሉያ አሜን። የጌታ ክብር ይገባዋል፣ ምስጋና ይገባዋል፣ ውዳሴ ይገባዋል፣ ስግደት ይገባዋል። ኢየሱስ ያድናል። ቁጥር 13 በሰማይና በምድር ከምድር በታይ በባህር ላይ ያለ ፍጥረት ሁሉ በእነሱ ውስጥ ያለ ሁሉ በረከት ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። አሜን ይሁንለት ለኢየሱስ አሜን። አራቱም እንስሶች አሚን አሉ፣ ሽማግሌዎችም ወድቀው ሰገዱለት። አሜን። ሰግድለታለን ሰግድለታለን፣ ለጌታ ለታረደልን ጌታ አሜን፣ ለሞተልን ጌታ፣ ሕይወትን ለሰጠን ጌታ እንሰግዳለን። አሜን። አባትነት በሚሰየምበት ባፊት ምን እንላለን? እንበረከካለን የነወንድም በማንም ፊት አልተንበረከክንም። በንጉሳችን ፊት ግን ተንበርክከናል። አሜን፣ ክብር ለስሙ ይሁን። የታረደው ጌታ ክብር ይሁን፣ ምስጋና ይሁንለት፣ እልልታ ይሁንለት፣ ስግደት ይሁንለት። ኢየሱስ ለዘላለም ጌታ ነው። ማካቶ ሲቃአቤቱ እግዚአብሔር እናመሰግንሃል። ዛሬ አንድ ብለን ምስጋናን ጀምረናል። በኢየሱስም በጥፍ ደግሞ ሰላሳውን ቀን እያመሰገንን